ያሃ ነገር ይጠብጥብ ሽቺ ሙጀላ ካርሶ ዝም በይ። ማሰቢያ ቢሆን አንቺ ይኸው ቂጥና ሰባ ቢሆን እኮ ስንት አሰበሽው ነበር። ምን አባቷ። አይ ትልቅ ሰው አይደለ እዚህ በርገር ነው ሚዛ እየበላሽ ነው። አርንዴ እንቂጤ ያሳበጥሽው ምነው እኔ ከፍዬ ለበላሁት ደሞ እንደዚህ መሆን። አፈር በበላሽ። ኮክኒያም ትልቅ ሰው አይደላችሁ እንዴ እንደዚህ የሚያቀርብ ዝም በያ እንጂ።